ሄሚዬና ቦራን እንግዲህ ሁሉም ሰው ማለት ነው እና አይን አይናቸውን እያየ እየጠበቀ ነው እና ሄሚና ቦራ እንግዲህ በቃ ማለት እኛ እየተጨነቅነ ነው። እንዲህ አረ ብዙ ተጨነቅነ እኮ። የመርህን ነው ምላችሁ። በቃ ኑ እንጂ ምንም ነገር እንደሌለ ሰላም እንደሆናችሁ ሳምተናል። ስለዚህ ኑልን አታስጨንቁ። ረቃዎች ግን በሰላም ነው የጠፉት፧ የምር ዛሬ መምጣት አለባቸው። እስካሁን ድረስ እኮ ምንም ፎቶ ፖስትም አላደረጉ ሀይሜና ቦራ ማለት ነው እና ሀይሜም ጥቅስ ከማስተላለፍ ውጭ እስካሁን ምንም ያለችው ነገር የላትም። ኢቨን በቲክቶክም በኢንስታግራም ማለት ነው እና ምን ሆኗቸው ነው? ሀይሜ በቀደም ለሀብትች ልደት ሲሰሩ ትንሽ ፈዘዝ ብላ ነበረ። ምናልባች ወይ ትንሽ እኔ እንጃ አላውቅም ብቻ አማት ይሆን ብዬ አሰብኩ። ግን ደህና ናት፣ ደግሞ ምንም የሚሰማ ነው ነገር የለም። እና ትንሽ ደርቃለች ምናምን ሲል ነበር ብሩክ። ፈዘዝ ብላ ነበረ፣ ወይ ስራ በዝቶባቸው ነው፣ እኔ አላውቅም ብቻ። ግን እኔ ጨንቆኛል፣ እውነት ለመናገር ዛሬም ራሱ ሻማ አለኩ ዘንድ ብርሃን መስጠቱን እንጂ እሱ ማለቁን አይታየንም፣ ለምን ብላለች። የሚሰጡት ጥቅስ ደግሞ ማለት ቦራ መሷም ከትናንትም ዛሬም፣ እና ማለት አይደ ነው እኔ ምንም እምለው ነገር የለኝም። ብዙ እያሰብኩ ነው። ቤተሰቦች ሰላም ሰላም፣ እንዴት ናችኋል? ሰላማችሁ ብዛ በያላችሁበት እያልኩኝ እንኳን ወደ ቻና ላይ በሰላም መጣችሁ። ሀይሚና ጎራን እየጠበቅና ያለን ነው እውነት ለመናገር በጣም ማለት ለምን ጠፉ እንዴ? ቢያንስ እንኳን ፎቶ ፖስት ቢያደርጉልን ጥሩ ነው። ቪዲዮ እንኳን ባይለኩ ማለት ነው። እና ሀይሚዬ እንግዲህ ያው በብዙ ነገር ታስባለች ማለት አንዳንድ ጥቅስ የምትለቃቸው ከንትን ጋር ማያያስኮትን የማኮ ብዙ ነው የማስበው። ምናልባት አሁን ኤፋም ያለበትን ሁኔታ ታውቃላችሁና ስለሱም ይሆን እኔ እንጃ ብቻ አላውቅም። የምትለቀው ጥቅስ ግን የሚገርም ነው። እውነቷን እኮ ነው ማለት አንዳንዴ ፍቅርን መሰረትና ያንን ፍቅር ሳንከባከበው ስንቀርና ያ ፍቅር ደግሞ ምንም ባላሰብ ነው መንገድ አፈር ከድሜ በልቶ መስመሩን ሲስት ከዛ በኋላ እንደገና ተመልሰን ስንመጣ የምናገኘው ይመስለናልና አሁን ላይ እየተፈጠረ ያለው ቤዚ ላይ ምስነው ማለት ነው። ቤዚ ደግሞ በጣም ብዙ ችግር ውስጥ እንዳለች እያየን ነው እና እንደተጎዳች ችግር እንደደረሰባት በቃ ታስታውቃለች፣ ተናግራለችም ጊዜ ስጠኝ እያለች ነው። አሁንም ቢሆን ኤፋ ትግስት ኑሮት ወይም ትግስት ወስዶ ጊዜ የተወሰነ ቀን ቢጨምርላት ደስ ይለኛል። ትናንት ማለት የመጨረሻ ቪዲዮ ነው የሰራው እና ማግኘት እንደማይፈልግ እሷም ማለት ነው እና በእሱም ጉዳይ ይሆን ብየ አሰብኩ። ግን ደግሞ ሀይሚ በቃ ማለት ሁሉም የየራሱን ፊና ነው እየሰራ ያለው እና በየትኛውም አጋጣሚ ችግሮች እንዳመጣጣቸው ሚመለሱ አብርሽ እና ሩታን በሚፈጠረው ነገር እና አንዳንድ ነገር ሲፈጠር ሀይሚ በጣም ይደብራታል እና እውነቴን ነው የምላችሁ። ስለዚህ እነሱን እየፈለገ ቢሰሩ ዙረው ዙረው ያው መታረቃቸው አንድ ላይ ሆነው ነው ያሉት እና ማንም ሰው ቤተሰብ ነው ቢሆንም ግን የዋል አይደል? እናንተ ወደ ኋላ መቅረትና መጥፋት መጎተት የለባችሁም እያስባለሁና በመሀላችሁ ምንም ነገር የለም። እኔ እስካሁን እውነት ለመናገር በቃ ለማጣራት ሞክሬ ነበርና ምንም የሰማሁት ነገር የለም። በሀይሚና በወራ ማለት ነው። ምን ሲሆናሉ? ያው ትናንትና ብቻ አልመጡም። ብቻ አላቅም ማለት ወይ ሀይሚ አልተመቻትም፣ ጊዜ አታ ይሆናል። ቡራ ደግሞ ብቻውን አይመጣም ሀይሚን ካላገኘ ማለት ነው። እና ብቻ ግን ዛሬ የምር እስከ አስራ ሁለት ሰዓት እኔ እየጠበኳቸው ነበረ። ቢያንስ እንኳን ፎቶ ቢለቁልን እንረጋጋለን ማለት ነው። እና የለመዳችሁ ሰው እንግዲህ አይን አይን ስታይ ሲቀርቧችሁ እንዴት ነው አላለለ እናታችሁ የሆነ መንገድ ዳ ወይ ቤተ ክርስቲያን ዳ ወይ የሆነ እንዴት ነው ሰርግ ጥሩትዳ ዳ እመጣለሁ ባልሳሰት ቀርባችሁ በረበሩን ታያላችሁ። አሁን ሀይሚና ቡራ ለሶሻል ሚዲያው ልክ እንደዛ ነው የሆኑ እና ትናንት እኔ ራሱ ተጠብቃቸው ስጠብቃቸው በቃ መሸ ማለት ነው እና ማታ ላይ በቃ ሌላ ቪዲዮም እራሱ አልሰራው በእነሱ ነው ትንሽ የሰራው እና ብቻ ግን ሁሉም ነገር ሰላም ነው ብዬ አስባለሁ። ምንም ነገር አይኖርም። ምናልባሽ ጊዜ አቶ ይሆናል ብዬ ነው ማስበው ከዚህ ውጭ ምንም የተፈ የተፈጠረ ነገር የለም። እንግዲህ ኤፋም ደግሞ ነገሮች እንዳመጣጡ መመለስ ነው። የዚህ ችግሯን መናገር አለባት። እውነት ለመናገር በኤፋም ብዙ መፍረድ አይቻልም። ግራ ገብቶታል ማለት ያው እሷ ከጠፋችበት ነገሮችን ያን ሁሉ ጊዜ ስትቆይም በምን ሁኔታ እንደሆነችም ስላልነገረችው አሁን ደግሞ በድንገት ስለመጣች ከባድ ነው አሁንም ቢሆን ደግሞ ችግሯን ብትናገር እኮ እስካሁን ችግሩ ይፈታ ነበር ብየንም ማስበው እውነት ለመናገር ኤፋ ደግሞ ለመረዳት ሞክር እስኪ ጊዜ ስጣት ተረጋግተ ምናልባች እኮ በጣም ብዙ ችግር አሳልፋ ይሆናል ማለት ቤተ ሰባታ ይሆናል ብዙ ነው በቃ እኛ በሰዎች ላይ መፍረድ አንችልም እና በዚ ደግሞ ችግርሽን እንደምንም ብለሽ ከካሜራ ጀርባ አስረጁ በቃ ማለት እንዴት ነው ኤፋ ያንቺ ከሆነ ያንቺ ነው እንደዚህ ስለተጨናች ስለምንም ስላልሽ እኮ ከባድ ነው የኛ ያልሆነ ነገር የኛ አይደለም የኛ የሆነ ደግሞ አናጠውም። ስለዚህ አንጀራሽን ጠንከር አድርገሽ ችግርሽን ከካሜራ ጀርባ ቁጭ አድርገሽ ነግረሽ የሚያስማማችሁ ነገር ከሆነ ትቀጥላላችሁ፣ የማያስማማችሁ ነገር ከሆነ ደግሞ በቃ ህይወት ይቀጥላል ነው ምንም ማድረግ አይቻልም። እና አሁን ላይ ሶሻል ሚዲያ ላይ ጥንድ ሆነው ይመጣሉ፣ በቃ መጀመሪያ ይጀምራሉ፣ መጨረሻቸው ደግሞ በጣም ከባድ ነው እውነት ለመናገር እና ስለዚህ ቢቱ ቤተሰቦቼ የጨረቃ ቤተሰቦች አይሚናወራ አራታ ስጨንቁን። የምር ወይ በቲክቶክ ቪዲዮ ልቀቁ ወይም ደግሞ በኢንስትግራም ልቀቁ ወይ በሂቱ ፎቶ ልቀቁ። ምን ሆናችሁ ነው? ዛሬ ካልመጣችሁማ በቃ አለቅን ተላለቅን ማለት ነው። በቃ ቀወጥ ነው ሚዲዮን ማለት ነው እና መምጣት አለባቸው። አይሚናወራ አይ ቲንክ ጊዜ ያተው ነው ብዬ አስባለሁ። ምንም የተፈጠረ ነገር የለም። እኔ እስካሁን ባጣረሁትን ባየሁትም ሁኔታ ያየው ነበር እና ላይቭ ላይ ብዙ ቦታም ና ብቻ በቃ ምንም ነገር የተፈጠረ የለም። እንግዲህ ምንም ማድረግ አይቻልም። በትግስት እንጠብቅ እንታገስ። ደግሞ ለኮመታተሮች ለቡጨቃው ምንም ቦታ አትስጡ። ሀይሚና ቦራ ምን ሆናችሁ ነው? የምር ቡጨቃ በቃ ይቀጥላል። እናንተ እስካላችሁ ድረስ በዚች ዓለም ማለት ነው፣ በዚች ምድር እስካላችሁ ድረስ ቡጨቃ እኮ መቼም አይቀርም። ሰው ሁኖ ሶሻል ሚዲያ ላይ ከወጣ በኋላ መተቸት ያለ ነው። እናንተ ወደኋላ መቅረት የለባችሁም። ለነገር ቦታ አትስጡ።